ያ ሴቶች በቃ ደካማ ነን ምናምን፣ ተነጋግረን፣ እውነት አሁን አንተ ሚዲያ ስለሆነ እንዲህ ተመላለስን ተሰዳደብን እንጂ እንደውን ለአንተ ጥያቄ ልጠይቅህ፣ አንተ ወንድ ልጅ ነካ አደለ አንድ አካባቢ ፊት ለፊት የምንኖር አንድ ላይ የምንኖር ሰዎች ብንሆን እኔ እንዲህ በሚዲያ ወጥቼ ስመልስ ልክ ወንድ ልጅ ነህ ብታገኘኝ፣ እውነት ሰንዝረህ ትመታኛውን፣ ዮናስ ትማታዩ፣ እጅህን ሰንዝረህ በእርግጠኝነት ወንድ ልጅ ነኝ ሴት አልመታም ነው የምትለው አይደል፣ ወንድ ልጅ ነኝ ሴት አልመታም ነው የምትለው። ሶ ተቆጣ፣ ምን ብታወጣ፣ ምን ብትል፣ አይዶንት ማይንድ። ስለዚህ አውርተሃል። የስ ያ፣ አዎ፣ የተላከልክ ቪዲዮ እውነት ነው። አስራ ስድስት ያልከው ትክክል ነው አሉ፣ ከአስራ ስድስት ወንዶች ጋር የምኖረው አሁንም ነፍ ወንድ ነው ያለው እዚህ ቤት አሁንም ነፍ ወንድ ነው ያለው። ሰው ተሰብስቦ በጋራ አንድ ላይ እንደሚኖር ምናልባት የዱባይ ኤክስፒሪየንስ ከሌለ፣ ስለ ዱባይ የምታውቀው አንተ ሸርሞጠና ምናምን ምናምን ምናምን ብቻ ነው። ይሄንን ብቻ ለምታውቀው ሶኔ ልንገርክ፣ ኢንዱባይ ላይፍ በጣም ኤክስፐንሲቭ ስለሆነ ሰዎች ተሰብስበው ነው የሚኖሩት። ምክንያቱም እንደዚህ ቤት ተከራይቶ ለመኖር ለብቻ ከባድ ነው። በዛ ሰዓት አንተ ያንን ቪዲዮ ተቀድቶ የደረሰልክ ያየከው አሁን ያሳየኸው ሰዓት ከብዙ ልጆች ጋር አንድ ላይ ነው የምንኖረው። አማራዎች፣ ኦሮሞዎች፣ ትግሬዎች፣ ደቡቦች፣ አፋሮች፣ ሶማሌዎች፣ የፈለግከውን በለው፤ ከብሔር ብሔረሰብ ጋር ነው አንድ ላይ የምንኖረው። እምበር ተጋድላይን ከፍታለች፣ ከፍታለሁ፣ አሁንም ከፍታለሁ፣ ትናንትም ከፍቻለሁ፣ ወደፊትም ከፍታለሁ። ብሔር ብሔረሰቦችን ሁላ ነው የምከፍተው፣ የማቆመው ነገር የለም። ኢትዮጵያዊ ነኝ፣ የድሬዳዋ ልጅ ነኝ፣ አማራ ነኝ ናይጄሪያ ነች ስትል ነበረ። እንዴት ነው ኦል ኦፍ ደ ሰደን መተክ ደግሞ ትግሬ ነች? እና ምንድን ነው ችግሩ ትግሬ በሆነ? ዋትስ ደ ፕሮብለም ምንም እኮ ችግር የለውም። ናስ ኢቭን ትግሬም በሆን ችግር የለውም። ቴንክ ዩ አት ሊስት ዛሬ ናይጄሪያ ነች አላልክም። ትግሬ ትግሬ ነች ብላሃል። በንበር ተጋዳ ላይ ስጨፍር አየሁት። ልጨፍር ምን ችግር አለው? ላይቭ ላይ እኮ ነው ያደረኩት ከላይቭ ውጭ አይደለም? ላይቭ ላይ ነው የተናገርኩት ያደረኩት ሁሉንም አንተም ለአንድና ለመጨረሻ ጊዜ ነው ይኔን ነገር የዘጋኸው አይደል አይ ቲንክ ለመጨረሻ ጊዜ መሰለኝ ይኔን ነገር የዘጋሁ ለሱ አይደለም ለእናንተን ያብራራሁት ያብራራሁትን ጋይሶች ስ ስ ኖት ፎር ዮናስ ለዮናስ አይደለም እሺ ለእናንተ ያብራራሁትኝ ለእናንተ ለተከታዮቼ ለማከብራችሁ ለምትወዱኝ ለምጠሉኝም ጭምር ዮናስ ሸርሙጬም ቢሆን ባይዘዌ ባይዘዌ ጋይስ ዮናስ በዚህ አጋጣሚ አንድ መልክት ላስተላልፍ። ማንም ሰው ፎርጌት ሚ፣ ማንም ሴት ፈልጎ ስጋውን የሚሸጥ የለምሽ ኑሮ ተመቻችቶላት፣ ህይወት ተሳክቶላት ወታ ስጋውን የምትሸጥ ሴት የለችም። የሆነ ህይወት ከብዷት ነው። የሆነ ታሪክ አላት፣ የሆነ ጉድለት አላት፣ የሆነ ያልተሰራ ያልተስተካከለ ማንነት አላት። ማንም ሴት አይ ዶንት ማይንድ እኔን ስትናገር እኔን እርገጠኝ በለኝ፣ ግን ኢንጀነራል አረብ ሀገር ብለህ አትናገር። ኢንጀነራል ሳይፈልጉ በግድ በተለየ የህይወት አጋጣሚ እዚህ ህይወት ውስጥ የገቡትን ሴቶች አትንካ፣ አትንካ። ዮናስ ይደብራል። ሌሎች ሴቶች ህመም ውስጥ ያሉአሉ። በዚህ ህይወት ስለሚኖሩ ህመም ውስጥ ያሉአሉ። ይህን ህይወት እየሰሩ ወንድሞቻቸውን እህቶቻቸውን የሚያስተምሩ እህቶች አሉ። ስለዚህ ዮናስ አንዳንዴ ከኔ ጋ ነውና ችግርህ እኔን ብቻ እርገጥ።

ዛሬ ላይ ተነስተክ እኔን ለማስጠላት ምናምን ምናምን። እኔ ማንም እኮ አያኖረኝ ማንም የሚያኖረኝ የለም። የሚያኖረኝ ሰው የለም? ኤቭሪቲንግ፣ እጅግ ላይ ያለው ላይቭ ላይ የተቀዳ ነገር ነው። ሁሉም መውጥተክ ያሳየ ሁሉ ላይቭ ላይ ያለ። ምንድን ነው ችግሩ? ትግሬ ስለሆነ እንበር ተጋዳ ላይ መክፈቴ ትግሬ ነች እንዴ? ናይጄሪያ መቻል ነበር እንዲሆነ ስትለኝ የነበረው ከመቼው? እንዴ? ከመቼው ከመቼው እንትን አደረከኝ ትግሪ አደረከኝ፣ ናይጄሪያ አትሊስት፣ ኢትዮጵያዊ ትግሬ ነኝ። ቴንክ ዩ ይሁንልክ፣ ይሁንልክ፣ ይሁን አስበካኝ ይሁንልክ። ሌላ እንደውም ከናይጄሪያ እና ከዩጋንዳ ካወጣህኝ ዩጋንዳ ናይጄሪያ ነበር የምትለኝ፣ እግዚአብሔር ይመስገን። ሌላ ምልክ ነገር የለም። ቲክታክም ሊዘጋ ነው። ነገ በህይወት ድጋሚ እንገናኝ። አንተ ጋር ምንም አይነት ይሄ ክፋትክን፣ ውድቀትክን ምናምን የማስብ ሰው አይደለው፣ የሆ ኢትዮጵያዊ ወንድሜ አንድም ቀን ክፉክን አስቤ አላቅም። አንድም ቀን የተሰደብክበት የተረገጥክበት ቤት ሄጄ አሽቃ ብጭ ሰድቤ ጊፍት ሰጥቼ አላቅም። ተጋጨን ተጋጨን፣ አለቀ፣ ታረቅን፣ ትቸዋለሁ። አሁንም አሁንም ተከታዮች በዚህ ልክ ከተረዳችሁኝና ከገባችሁ እኔ ከዮኒ ጋር ምንም አይነት ሰብ የለኝም ጥላቻም የለኝም። ኢትዮጵያዊ ወንድሜ ነው። በዚህ ልክ ያብራራሁት እናንተ እንድትረዱኝ ነው። ነገ ቲክታክ ተዘግቶ ይከፈት አይከፈት፣ በየትኛው ህይወት አጋጣሚ የሆን አስድጋሚ ፊት ለፊት እንደምንገናኝ አላቅም። እኔ ግን በማወቅም ባለማወቅም አንተን ፐርሰናሊ በዚህ ልክ እኔ ላይ ጥላቻ አድሮብክ ስሜን ለማጥፋት የሆነ ድባቤን ለመቀየር ምናምን አስበክ ለምን በዚህ ልክ እንደሄድክ አላቅ። እኔ ፐርሰናሊ ግን ራሴ ነው ክዬኔ ቅር ያለው ያስቀየምኩክ ነገር ሁላ ካለ ይቅርብ እያለሁ ፈርቼክ ምንም ምንም አይደለም። ኢትዮጵያዊ ወንድሜ ነክ። ነገ ምን እንደሚፈጠር ሆን ኔ አላቅ። ኢላይፍ አላቅ። ነገ ደግመክ መተክ እንረጋገጥ አንረጋገጥም ያለቅ። ድሬዳዋ ልጅ ነ ችክ፣ ምን ችክ ያለ ነገር አላቅ እኔ ግን ፐርሰናል በራሴ በኩል ነገ ወተክ ፈርታኝ ነው በል ምን በል አይዶንት ኬር። እኔ ግን ይቅርታ ይቅር ብያለሁ ስለተፈጠረው ነገር ሁላ ስላለመግባባቱ፣ ገባክ፣ እኔም ስላጠፋሁት፣ አንተም ስላጠፋኸው እኔ ቅርታ ብያለ። ይህን ምለው ጋይስ ፈርቼው አይደለም። የሆናስ እዚህ ድረስ ተዳርሰናል፣ ብዙ ተገላልበናል፣ ብዙ ተነጋግረናል፣ ብዙ ተወራርደናል። ያመጣኸውን መረጃ ለህዝብ አብራርቻለሁ። አሁንም አስራ ስድስቱም ወንዶች አሉ። አስራ ስድስቱም ወንዶች ቤት ውስጥ አሉ። የጎደለ የለም። የቤት የተጨመረ ነው የሚኖረው ግን በቃ ኢትዮጵያዊ ወንድሜ ነ እናንተ ኦንላይን ላይ ነው የምንተዋወቀው። ኦንላይን ላይ ሰው ያገኘውን ሰው በዚህ ልክ ምድር ላይ እንዳገኘው ጠላት አድርጎ አይይዝም። አይደለም አንተን ኦንላይን ላይ የማውቀውን እኔ ምድር ላይ የማውቀው ሰው ጠላት የለም። ጠዋት ተጣልቼ እኔ ጋይስ በተፈጥሮ የተጣላሁት ሰው ጋር ረስቼው ስልክ ደውላለሁ። አልጠራ ላይ ምንድነው፣ ስለካ ብሎክ ተደርጌ ነው ከጣልቼ ማላስተው ሴት ነኝ። አይደለም አንተን እንደዚህ ችክ ብዬ እየተከታተልኩ መልስ መስጣጣትም አልፈልግም። ልክ የዛሬ ስንት ጊዜ ነው እንዴ ቲክታክ ሊዘጋ ሲል ሰው ያስታረቀን። አሁንም ስለተፈጠረው ነገር በቤታ ኬዝ ተናግራኛ ላይ ተደርባለች ካልክ፣ አም ሶሪኔ አልተደረብኩም። የገባኝን እውነት ማቀው ነው የተናገርኩት። አንተ መረጃ ነው ያደረሰከ አይደል? እኔ ደግሞ መረጃ ሳይሆን የእናቴ ልጅ ወንድሜን የነገረኝ አብሯት የተማረው። ስለዚህ የገባኝን የማውቀውን ነገር በጥያቄክ መሰረት መለስኩ፣ ስለጠየቅከኝ መለስኩልክ። ሶ አንተ በፈለግከው መልኩ ደስ ባለክ መንገድ ተረዳው። እኔ ግን ነገ ላግኝህም አላግኝህም አላቅ። ኦል ደ ቤስት፣ መልካም ሁሉ አይግጠምክ እግዚአብሔርም እኔ የእሱን ያሳየኝ ምናምን ብዬ አዝኜ ወደ ፈጣሪ ምንት ማለት አልፈልግም። ኦል ዘ ቤስት የሴትም የወንድም ልጅ አባት ነካ አይደል? እኔ የተናገርከውን እኔን ያልከውን የእኔን እኔ ላይ የሆነውን ነገር ሁላ እኔም ወንድ ልጅ አለኝ፣ ወንድ ልጅ አለኝ፣ የሰባት ዓመት ወንድ ልጅ። እኔን ያልከውን የተናገርከውን ስለ እኔ ወደዛ ወደዚህ ያደረግከውን እንኳን እግዚአብሔር አይብክ፣ አይብክ፣ ልጆች ይሄን ፈተና አይብክ። እናት ስለሆንኩ ስሜቱን አውቀዋለሁ። ልጆችክ ይህን ፈተና አይዩብክ። በልጅ መቀጣት ከባድ ነው። በልጆቻችሁ አይቅጣችሁ። ጋይስ አንዳንድ ጊዜ የአባት ዳለ ልጅ ይባላል። በልጆቻችሁ እንዳትቀጡ፣ እናንተ ባጠፋችሁት ልጆቻችሁ ዋጋ እንዳያስከፍሏችሁ። ስለዚህ በልጆችክ እግዚአብሔር ይህንን አይመልስብክ። እኔ ከልቤ ይቅር ብዬሃለሁ። ነገም ከነጎዲያ ዘጠኝ መቶ አርባ ሶስት ሰዎች አላችሁ። ነገም ከነጎዲያ ወተክ ተሳደብም፣ ስሜን ማጥፋ፣ ሌላም ነገር አድርግ፣ የፈለከውን ነገር አድርግ። እኔ ግን ሰማይና ምድርን በዘረጋው አምላክ ስም እኔ ይቅር ብዬ ትቼሃለሁ። አንደኛ ቲክታኩም ሊዘጋ ነው አይደል? ና እማትምጣም አላውቅም፣ ያለህበትንም ሁኔታ አላውቅም። እኔ ይቅር ብዬ ፈትቼሃለሁ። አምስት ሳንቲም መጥ ወጥተ፣ ከዚህ በኋላ ስለ እኔ ብታወራ መልስ አልሰጥክም፣ አልሰጥክም። ይሁን የማልሰጥክ ለምን መሰለክ? ይበቃል ብዙ ተንዘባዝበናል። እኔም ተንዘባዝብ ያለው አንተም ተንዘባዝበካል። ከዚህ በላይ አያስኬድም፣ ከዚህ በላይ ምንም አይመጣም። ያመጣሁም ያሳየከውም ነገር የታየ ሚዲያ ላይ ያረኩት ፊት ለፊት እራሴ በፔጅ ያወራሁት የሆንኩት ነገር ነው። አዲስ ነገር የለውም። እዚህ ሚዲያ ላይ ስመጣ አምኜበት ኦኬ፣ አይዶን ኬር ብዬ ነው በሚዲያ በዚህ በፕላትፎርም ጋይስ፣ በጣም ብዙ ነገር በህይወት ያጠቻለሁ። ማያናግሩኝ ሁለት ዓመት የማያነ- አናግረኝ ወንድም አለኝ። ሁለት ዓመት የማያናግረኝ እኔ ኢትዮጵያ ሂጄ ድሬዳዋ እናቴ ቤት ስገባ እኔን ሳይ ከቤት የሚወጣ ወንድም አለኝ። ዞሚዲ እኔ ስገባ እሱ ከቤት የሚወጣ ወንድም አለኝ። አይኔን ማየት የማይፈልግ በምን ምክንያት? በሚዲያ እዚህ ከደረስኩ አይቀር እኮ የእናቴንም ልጅ ያጣሁበት ነው። አይኔን ማየት ለሰከንዶች አይፈልግም። አጠገቤ መቆም አይፈልግም። እዚህ መድረሴ ካልቀረ አይዶን ኬር ብዬ ከአንተ ጋር እየተሰዳደብኩኝ የእኔ የምላቸውንም ሰዎች አጠቼበታለሁ እንኳን ሊሆናስ ሊሆናስ መልስ ምስጥ ብዬ ቀኑ መውጣት እችላለሁ። ግን አምታየርድ የደከመኝ ምኑ እንደሆነ ታውቃለህ? ደከመኝ ብላለች ምናምን እንዳትል መሰዳደቡ አይደለም፣ በቃ ድባቡ ደስ አይል። የነገን እግዚአብሔር ነው የሚያውቀው። ነገን እግዚአብሔር ነው የሚያውቀው። ተመልሰክና አትምጣ። ቲክቶክ ይመለስ አይመለስ፣ አሁን ከዛ ስትወጣ ላይቭ ክንዘክተክ ስትወጣ ምን እንደሚያጋጥምክ በህይወት እኔ አላውቅም። እኔ ግን ውስጤ ይቅር በይው እያለኝ ነው። እኔ ዓለምን ሰማይና ምድርን የዘረጋው አምላክ ምስክሬ ነው። ይቅር በይው በቃ በቃ እያለኝ ነው። ይብቃ። አንተ ቀጥልበት፣ አንተ እንዳታቆም ቀጥልበት። እኔ ግን በቅቶኛል። በቃ የለም መሰለክ፣ ከዚህ በላይ መሄዱ መንዛዛት ነው። ብዙ ተባብለናል። አዲስ ነገር የምታመጣው ነገር አዲስ የሚመጣ ነገር ስለሌለ ዮናስ እኔ ይቅር ብያለሁ። ይቅርታ ተጠይቀኝም ከሆነ ይቅርታ ብያለሁ ው በሚዲያ ፊት በዘጠኝ መቶ ምናምን ሰዎች ፊት ይቅርታ ብያለሁ። ፈርቼ አይደለም ምንም ያመጣኸውን ነገር አብራርቼ ለህዝብ ተናግሬ አለሁ። ከዛ ውጭ ግን ላለው ነገር ሊፍ ሜ አለው። እኔ ትቻ አለሁ። አይ ካልክ እኮ ሂድ፣ ምርጫው ያንተ ነው። ምርጫው ያንተ ነው። በእኔ ኬዝ ግን ትቻ አለሁ።